በዓለም ላይ ከሚገኙ ስትራቴጂክ የውሃ መስመሮች ቀይ ባህር አንዱ ነው። ቀጠናው ባለው ስትራቴጂካዊ ፋይዳ ምክንያት ለንግድና ለወታደራዊ መቀመጫነት ሀገራት ከፍተኛ ፍላጎት ያሳድሩበታል። ከቀይ ባህር በቅርብ ርቀት የምትገኘው ኢትዮጵያ በአካባቢው ከሚደረጉ እንቅስቃሴዎች መራቋ በብዙ መንገድ ጉዳት ማሳደሩ ይነሳል። ኢትዮጵያ በታሪክ አጋጣሚ በጠላሎቶቿና የእሷን እድገት በማይፈልጉ ተገፍታ ተገፍታ ከባህር በር እርቃ በአሁኑ ሰዓት ባህር በር መራቋን እሷ ፍላጎት እሷን እድገት ከማይፈልጓ አካላት ተገፍታ የወጣችበት ሁኔታ የታሪክ አጋጣሚ ላለፉት ሶስት አስርት ዓመታት ተከስቷል። ከኢትዮጵያ ሕዝብ እውቅና ውጪ በኢትዮጵያ ግዛትና ብሔራዊ ጥቅም ላይ ውሳኔ ማሳለፍ ሕጋዊ ስልጣን በሌለው ቡድን ምክንያትም ሀገሪቱ ባህር አልባ ከሆኑ ሀገሮች ተርታ እንድትመደብ ሆኗል። ኤርትራ መገንጠል በኋላ ኢትዮጵያ የበር ባህር አጣ ላንድ ሎክ እንደሚሉ ፈረንጆቹ የባህር በር የሌላት ሀገር ሁና ተቀምጣለች ኢትዮጵያ ከህዝቦቿ ስምምነት ውጭ ከመንግስት ስምምነት ውጭ ኢትዮጵያ ባህር በራታል። የቀደምት ስልጣኔ ባለቤት የነበረችው ኢትዮጵያ በቀይ ባህር ላይ የሚደረጉ የንግድ እንቅስቃሴዎች ደህንነት የተጠበቀ እንዲሆን በማድረግ ረገድ በቀጠናው ካሉ ሀገራት የተሻለ ሚና የነበራት ሀገር ነች። ኢትዮጵያ ቀይ ባህርን በምታስተዳድርበት ወይም የዛ ተዋሳይ በነበረችበት ጊዜ በቀይ ባህር ላይ ምንም አይነት የባህር ውንብድና ያልነበረበት ወቅት ነበር። በአሁኑ ሰዓት በቀይ ባህር ላይ ያለው የባህር ላይ ውንብድና የኢትዮጵያ መርከቦችን የኢትዮጵያን ባንዲራ ሳይሆን የሸሹበት ሁኔታ ያለ። ምክንያቱም ኢትዮጵያ በቀይ ባህር ላይ የነበረን ታሪካዊ ኃላፊነት ሀያል መሆኑ ብቻ ሳይሆን በአሁኑ ሰዓት በርካታ ሀገሮች ከቀይ ባህር በጂኦግራፊ የሚርቁ በርካታ ሀገሮች ቀይ ባህር ላይ የራሳቸውን ወታደራዊ መሰረት ገንብተው እናያለን። ለምንድ ነው ስንል ቀይ ባህር ካለው ጂኦፖለቲካዊ፣ ኢኮኖሚያዊና ዓለም አቀፋዊ ሁኔታ አንጻር ሩቅ የሆኑ ሰው አገሮች መጥተው መሰረት ከመሰረቱ እኛ በ30 ማይል በማይርቅ በ40 ማይል በማይርቅ ቦታ ያለን አገሮች ዜጎች እንዴት እንከለከላለን? ህጋዊ ባለሆነ መንገድ ከባህር በር የተገለለችው ኢትዮጵያ መልሳ ማግኘት የምትችልባቸው የዓለም አቀፍ መርሆች ድጋፍ ያለው መሆኑ በምሁራን ይነሳል። አለም አቀፍ ህጉ ዩኤን የተባበሩት መንግስታት በግልጽ የሚደነግገው የወደብ የባህር በር የሌላቸውን አገሮች የንግድ የመጓጓዣ እንዲጠቀሙ በስምምነት ሰላማዊ በሆነ አግሪመንት እንዲጠቀሙ ይፈቅድላቸዋል። ከዛ አንጻር የኢትዮጵያ እንዲህ አይነቱን ጥያቄ አንስታ እኔም ይገባኛል፣ የኔ እንቅስቃሴ ወደ ወደቡ መምጣት፣ ወደ ቀይ ባህር መምጣት ብዙ ጥቅም አለውና፣ አብረን እንስራ፣ አብረን እንደግ የሚል ጥያቄ ይዛ መታለች። ይህን ጥያቄ ደግሞ ሁሉም እንድረዳው ደግሞ የኛም የሁላችንም ማስተዋጽኦ ማድረግ ያስፈልጋል። ኢትዮጵያ የባህር በር ልትጠቀም እንድትችል የሚያስችላት ብዙ ነገሮች አሉ። የኢትዮጵያ ጥያቄ የዜግነት ጉዳይ ተደርጎ የሚወሰድ የብሔራዊ ጥቅም ዋነኛ አጀንዳ በመሆኑ በተለያዩ መንገዶች የሚደረጉ ዲፕሎማሲያዊ ጥረቶች፣ ሁሉ አቀፍ ተሳትፎ ሊጠናከር ያስፈልጋል።